ደምን አላችሁ እኔ አለው እግዚአብሔር ይመስገን፣ ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አክታን፣ የደረት መጨናነቅን እናም ንፍጥን ከመተንፈሻ አካላቶቻችን የሚያስወግድ እጅግ በጣም ድንቅ የሆኑ ሶስት መጠጦችን አሰራራቸውንም እንዴት መጠጣት እንዳለባችሁም በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም ማስተማራችሁን አትዘንጉ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ፣ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አክታ፣ ንፍጥና የደረት መጨናነቅ በጣም በርካታ ሰዎችን የሚያስቸግር እጅግ በጣም ምቾት የማይሰጥ የጤና ችግር ነው ማለት ነው። በተለይ በተለይ በተደጋጋሚ በአስም እንዲሁም ደግሞ በጉንፋን እና በፍሉ የሚከሰቱ ከባድ የሆኑ ችግሮች ናቸው ማለት ነው። ታዲያ እንዴት አድርጋችሁ አክታን፣ የደረት መጨናነቅን እና ከመተንፈሻ አካላቶቻችን ንፋጭን ወይም ደግሞ ንፍጥን እንዴት ማስወገድ እንደምትችሉ እነዚህን የሚረዱ መጠጦችን ልንገራችሁ። አንደኛ የዝንጅብል የሎሚ እናም የማር መጠጥ ነው። ይህ ጥምረት በጣም ኃይለኛ የሆነበት ምክንያት ዝንጅብል ወፍራም ንፍጥንና አክታን ያለሰልሳል እናም ይፈታል። ሎሚ ደግሞ ብግነትን ይቀንሳል እናም የበሽታ መከላከልንም ይጨምራል። ማር ጉሮሮን ያረጋጋል እናም ተፈጥሯዊም ፀረ ጀርም ነው። ሙቁሃ ንፍጥ በቀላሉ እንዲወጣም ያደርጋል ለደረት መጨናነቅ፣ ለአክታ ጋር ላለሳል፣ ለጉንፋንና ለፍሉ ንፍጥ፣ ለሳይነስ ንፍጥ እንዲሁም ደግሞ ለአጫሾች የአክታ ክምችት ፍቱን የሆነ መፍትሄ ነው። ይህ መጠጥ ቁጥር አንድ የሆነበት ምክንያት በዝንጅብል ውስጥ ያሉት ጂንጀሮል በአየር መተላለፊያ ቱቦዎች ላይ ያለውን ብግነትን ያጠፋሉ። ሙቅ የሎሚ ውሃ ንፍጥን በተፈጥሮ ያቀጥናል። ማር ደግሞ ሳልን የሚቀንሱ እናም ንፍጥን የሚያጸዱ ኢንዛይሞችንም ይዟል። እነዚህ ንጥረ ነገሮች በጋራ ንፍጥንና አክታን የመተንፈሻ አካላትን ያጸዳሉ በፍጥነትም ለማስወገድ ይረዳሉ። ታዲያ መጠጡን እንዴት ማዘጋጀት ትችላላችሁ? ትክክለኛው አዘገጃጀት፣ የሚያስፈልጋችሁ ግብዓቶች፣ አንድ ኩባያ ለብ ያለ ውሃ፣ አንድ የሻይ ማንኪያ የተፈጨ ትኩስ ዝንጅብል ወይም ደግሞ ግማሽ የሻይ ማንኪያ የደረቀ የዝንጅብል ዱቄት፣ ግማሽ የሎሚ ጭማቂ እና አንድ የሻይ ማንኪያ ያልተ ፈላ ወይም ደግሞ እንደዚሁ ጥሬ ማር ነው። አዘገጃጀቱም አንድ ኩባያ ውሃን አፍሉ። የተፈጨውን ዝንጅብል ጨምሩና ከሶስት እስከ አምስት ደቂቃ አፍሉት። ከእሳት ላይ አውጥታችሁ ትንሽ እንዲቀዘቅዝ አድርጉት። ለብ እስኪል ወይም ደግሞ እስኪሞቅ ድረስ ማለት ነው። ከዛም የሎሚውን ጭማቂ ጨምሩ ማሩን ጨምሩና በደንብ አዋህዳችሁ መጠጣት ነው። ለመጠጣትም ጥሩ ጊዜ፣ ፈጣን ንፍጥን ማስወገድ ከፈለጋችሁ አንድ ኩባያ ጠዋት በባዶ ሆድ መጠጣት ንፍጥንና አክታን በቀላሉ ያለሰልሳል እናም ያስወጣል። ለከባድ የአፍንጫ ወይም ደግሞ የደረት መጨናነቅም መፍትሄ ነው። ከመተኛት በፊት ደግሞ ማታ ሌላ አንድ ኩባያ መጠጣት ትችላላችሁ። የማታ የንፋጭ ክምችትን ያጸዳል እናም ሳልንም ይቀንሳል። ምን ያክል ጊዜ መጠጣት አለበት ካላችሁ ንፋጭ እስከሚጠፋ ድረስ ከሶስት እስከ ሰባት ቀናት መጠጣት ትችላላችሁ። በጉንፋን ወይም ደግሞ በፍል ወቅት በየቀኑ ለመጠቀምም ደህንነቱ የተጠበቀ ነው። የጨጓራ ቁስለት ወይም ደግሞ የአሲድ መመለስ ካለባችሁ ዝንጅብልና ሎሚ ሊያበሳጩ ስለሚችሉ ጥንቃቄ ማድረግ። የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነም ከፍተኛ መጠን ያለው ዝንጅብል ጣልቃ ሊገባም ስለሚችል ጥንቃቄ ማድረግ። እንዲሁም ደግሞ እንደነዚህ አይነት ችግሮች ካሉ በባዶ ሆድም መጠጣት አይመከርም። አክታን ለማስወገድ ደግሞ ቁጥር ሁለት ምርጥ መጠጥ የምንለው የአናናስ እና የዝንጅብል ወይም የብሮሜላይን መጠጥ ነው። ይህ መጠጥ በጣም በፍጥነት ይሰራል። ምክንያቱም አናናስ ብሮሜላይን የተባለ ኢንዛይምን ይዟል። ይህም በሳንባ እናም በጉሮሮ ውስጥ ያለውን ወፍራም ንፍጥን እናም አክታን እንደሚሰብር እናም እንደሚያሟሟም የተረጋገጠ ነው። ከዝንጅብል ጋር ሲዋሃድ ከምርጥ የተፈጥሮ አስወጪዎች አንዱም ይሆናል። ይህ መጠጥ በጣም ኃይለኛ የሆነው ለምንድን ነው? ብሮሜላይን ከአናናስ የተገኘው የንፍጥ ፕሮቲኖችን ይሰብራል። የሳንባ እናም የጉሮሮ ብግነትንም ይቀንሳል። ንፍጥን ከመተንፈሻ ቱቦዎች ውስጥም ለማስወገድ ይረዳል። ዝንጅብል ደግሞ ንፍጥን ያለሰልሳል በሳል እንዲወጣ፣ የብሮንካይተስ ችግሮችን ይከፍታል። የደረት ጥብቅነትንም ይቀንሳል። ለብ ያለ ውሃ ደግሞ ንፍጥ በቀላሉ እንዲወጣም ያቀጥነዋል። ይህ ጥምረት ለደረት መጨናነቅ በሳል ማስወጣት የማትችሉት ወፍራም ንፍጥ ካለ፣ ለሳይነስና ለጉሮሮ ንፍጥ፣ ለብሮንካይተስ ከፍሉ በኋላ ለሚመጣ ሳልና ለአጫሾች ንፋጭ መከማቸት በጣም ምርጥ ነው። ታዲያ መጠጡን እንዴት ማዘጋጀት ትችላላችሁ? ትክክለኛው አዘገጃጀት፣ ግብአቶቹ ግማሽ ኩባያ ትኩስ አናናስ ወይም ደግሞ ግማሽ ኩባያ 100% ንጹህ የአናናስ ጭማቂ፣ ግማሽ የሻይ ማንኪያ የተፈጨ ትኩስ ዝንጅብል፣ ግማሽ ኩባያ ለብ ያለ ውሃ ያስፈልጋቸዋል። እንደ አማራጭ አንድ የሻይ ማንኪያ ማር ለተጨማሪ ማረጋጋት። አዘገጃጀቱም ግማሽ ኩባያ ውሃን ለብ አድርጉ፣ ሳይፈላ። አናናስ፣ ዝንጅብልና ለብ ያለ ውሃውን አንድ ላይ እስኪቀላቀል ድረስ በመፍጫ ፍጩት። አስፈላጊ ከሆነ ማርን ጨምሩ። ትንሽ ሙቀት እያለው ጠጡት። ለመጠጣት በጣም ጥሩ ጊዜ፣ ፈጣን ንፍጥን ማጽዳት ከፈለጋችሁ አንድ ኩባያ ጠዋት ጠጡ። በአንድ ጀንበር የተከማቸውን ንፍጥን ለመስበር ይረዳል። መጨናነቁ ደግሞ ጠንካራ ከሆነ በከሰዓት ሌላ አንድ ኩባያ ጠጡ። ቀኑን ሙሉ የአየር መተላለፊያ መንገዱን ንጹህ ያደርጋል። ምን ያክል ጊዜ መወሰድ አለበት? ለቀላል ንፍጥ ከሁለት እስከ አራት ቀናት ውሰዱ። ለጥልቅ የደረት መጨናነቅ እስከ ሰባት ቀናት መውሰድ ትችላላችሁ። እንዲሁም ደግሞ የጨጓራ ቁስለት ካለባችሁ ለአናናስ አለርጂክ ከሆናችሁ፣ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ የአናናስና የዝንጅብል ጣልቃ ሊገቡ ስለሚችሉ መመጠን ያስፈልጋል። አክታን ለማስወገድ ደግሞ ቁጥር ሶስት ምርጥ መጠጥ የምንለው የጦስኝና የማር ጸረ ንፍጥ ወይም ደግሞ አክታን የሚያስወግድ ሻይ ነው። ይህ መጠጥ የመተንፈሻ አካላትን በማጽራት ይታወቃል። ጦስኝ ንፍጥን ለመስበር የአየር መተላለፊያ መንገዶችን ለመክፈት እናም ኢንፌክሽኖችንም ለመዋጋት ከሚችሉ ጠንካራ የተፈጥሮ ውህዶች ውስጥ አንዱ የሆነውን ታይሞልን ይዟል። ይህ መጠጥ በጣም በኃይል የሚሰራውም ታይሞል በጦስኝ ውስጥ ያለው እንደ ተፈጥሯዊ አስወጣሪ ይሰራል። በሳንባ ውስጥ ያለውን ወፍራም ንፍጥንም ያለሰልሳል። በቀላሉ በሳል እንድታስወጡትም ይረዳል። መጨናነቅን የሚያስከትሉ የቫይረስና የባክቴሪያ ኢንፌክሽኖችንም ይዋጋል። ማር ደግሞ ጉሮሮን ያረጋጋል፣ ሳልን ይቀንሳል፣ ቀላል ፀረ ባክቴሪያ ውጤቶችም አሉት። ሙቋ ደግሞ ንፍጥን ያቀጥናልና የአየር ፍሰትንም ያሻሽላል። ይህ መጠጥ የደረት መጨናነቅ፣ በሳንባ ውስጥ የተጣበቀ ንፍጥን፣ የሳይነስ ወይም ደግሞ የአፍንጫ ንፋጭን፣ የጉንፋን ወይም ደግሞ የፍሉ ኢንፌክሽኖችን፣ እርጥብ ሳልንና ከኢንፌክሽን በኋላ ለሚመጣ ንፍጥም ውጤታማ ነው። ታዲያ መጠጡን እንዴት ማዘጋጀት ይቻላል? የሚያስፈልጋችሁ ግብዓቶች አንድ የሻይ ማንኪያ የደረቀ ጦስኝ ወይም ደግሞ አንድ የሾርባ ማንኪያ ትኩስ ጦስኝ ያስፈልጋችኋል። አንድ ኩባያ ትኩስ ውሃና አንድ የሻይ ማንኪያ ማር ያስፈልጋችኋል። አዘገጃጀቱም አንድ ኩባያ ውሃን አፍሉት። የደረቀ ወይም ደግሞ ትኩስ ጦስኝን ጨምሩ። ለአስር ደቂቃዎች ሸፍናችሁ አቆዩት። አስፈላጊ ነው። የመድኃኒት ዘይቶቹን በውስጥ ያቆያል። ከዛም ሻዩን አጥልሉ፣ ማር ጨምሩና በደንብ አዋሃዱ። ትኩስ እያለ ጠጡት። ለመጠጣትም በጣም ጥሩ ጊዜ ፈጣን ንፍጥን ለማስወገድ ከፈለጋችሁ አንድ ኩባያ ጥዋት ጠጡ። ሳንባዎችን ይከፍታልና በአንድ ጀንበር የተከማቸውን ንፍጥንም ለማጽዳት ይረዳል። መጨናነቁ ደግሞ ጠንካራ ከሆነ ከመተኛት በፊት ሌላ አንድ ኩባያ ጠጡ። የማታ ሳልናም የንፍጥ ክምችትንም ይቀንሳል። ምን ያክል ጊዜ መጠጣት አለበት? እንደ ክብደቱ ሁኔታ ከሶስት እስከ ሰባት ቀናት ጠጡ። በጉንፋን ወይም በፍሉ ወቅት በየቀኑ ለመጠቀም ደህንነቱ የተጠበቀ ነው። እንዲሁም እነዚህ ካለባችሁ አስወግዱ። ለሚንት ቤተሰብ እጽዋት አለርጂ ከሆናችሁ፣ በጣም ዝቅተኛ የደም ግፊት ካለባችሁ ጦስኝ እነዚህን ሊቀንስ ይችላል፣ የደም ግፊትን እንዲሁም ደግሞ አለርጂንም ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ ሶስት ድንቅ መጠጦች ታዲያ አክታን የደረት መጨናነቅንና ንፍጥን ከመተንፈሻ አካላቶቻችን ለማስወገድ የሚረዱ ድንቅ መጠጦች ናቸው ማለት ነው። ምንጊዜም በልኩና በመጠኑ ጠጡ፣ አብዝታችሁ መጠቀም የለባችሁም ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። በቀጣይ የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።